በደንብ እንተዋወቃለን። በደንብ እዚህ ሰፈር የምትፈጸም እያንዳንዷ ነገር እኔ ኃይል ያታመልጠኝ። አንቺ ሴት የሆነ ምንድን ነው አረፈሽ? ልጆችሽን ነው የማታሳድግ። ደግሞ አንቺ ባመጣሽው ጣጣ የሰው መሳቂያ መሳለቂያ ነው እ እኔ ከጎረቤቶች ጋር ተረሰላ ልኖሩበት ላይ አሁን ይህን ጉድ ሰው ቢሰማ ምንድ ታረገናል እንዴ? እኔ ለዛ መዘዘኛ

ብዙ አትቆይ። አለ ኧረ ምን አደርጋለሁ? የሆነ ጊዜ እቃ ተቀብዬ መጣ ብቻ ነው። ቻ ስትወጪ በሩን ከውጭ ቆልፈሽ ይዚ። ቆልፈሽ ቆልፈት፣ ለምን መውጣት ብትፈልጊስ? ወይ ቁልፉ ስጥሽ፣ አንቺ ከውስጥ ቆልፍ እንደዛ ቆይ ማለት እንዴ? ግን ሰላም ይፈነ ነው ነው

ሰላም፣ ምን እየጠለብሽ የሚለው የት አለች? ምን ውስጥ ነው?

ሰላም እኮ በጣም አሪፍ ሰው ናት። ስለኔና ስለአንተ ለዩሴፍ ከምነግረው ይልቅ ለሷ ብንግራት ይቀለኛል። በፊት ቤት እያለ ማዘርና ፋዘር ለልጃችን አትሆንም ብሎ ስለማያስቡ አይወዷትም ነበር፣ እኔም አልወዳትም ነበር። ግን እዚህ ከመጣ በኋላ አሪፍ ሰው ናት። በቃ ቆይ እስኪ እሱን እንደ ንጉስ ይንከባከቡታል። ጋዜጠኛ ስለሆነ ብዙ ሰው ሊያውቀው ይችላል። ምንድን ነው እሱ? አይደለም አይደለም፣ ነገር አለ። ይህን ያህል የሚያስፈራ ከሆነ እኔ ለምን አላነጋግረውም? ምን ብለህ እዚህ ለምን እንደሚመጣ አንቺን ለምን እንደሚፈልግሽ። ከዚህ ሁሉ ለምን እኔ ዞር። አንቺ እስከመቼ ነው እንደዚህ ሆነች የምትቆየው?

እዚህ መስሪያ ቤት የሚመላለስ አንድ ጋዜጠኛ አለ አይደለም? ለምን እንደሚመጣ የምታውቂው ነገር አለ? ስለ መስሪያ ቤቱ እንቅስቃሴ የሆነ ፕሮግራም በቴሌቪዥን ሊሰራ ፈልጎ መሰለ። ጥያቄ የማይጠይቀው ሰው የለው። እርግጠኛች? ለምን ፈልገው ነው? አይ እሱማ ዝም ብዬሽ ነው፣ ለነገሩ

ሐሳቤን ለውጫለሁ። ሌላ ጊዜ እንሄዳለን። ወደ ቤት ሄጃለሁ በለትለእስና ኒ እስቸው እኮ የመልክት ነበረ። ከቤት ሰላም ወይ እደውላ ነበር። አሁን ሐሳቤን ቀይሬያለሁ። ከመስሪያ ቤቶች ወደ ቤት ስለሄድኩ የሆነ ድምፅ ውስጥ እራሱ ችግር ሳይኖረ አይቀርም እኔ እራሱ አሁን በሩን ግ ቃለው ድምፅ እራሱ ትክክል አይደለም፣ ሳይልባት ስለማይቀር ሄዳ እዛው ብታናግራት ነው የሚሻለው። ደግሞ ብቻዋን ጥሩ ንጥሩ አይደለም። አሁን ሰሞኑን እራሱ እንትን ስላልነበረኝ ብትሄድላት ነው የሚሻለው ደ ላብስማ አንች፣ በስንት ጊዜ መጣሽ? ተሽሎሻል? እግዚአብሔር ይመስገን። ወይኔ ነገር አንድ ጊዜ ብቻ ይቅሽ ቀረሁ አይደል? በዛው። አይ ምንም አይደለም። ይመች ይሆናል። የግድ የለም። ሌላ ጊዜ በደንብ ደህና ነሽ? ሁሉ ነገር ትሉ ነው? ስራ፣ ትምህርት፣ ሁሉ ነገር ደህና ነሽ? አንቺ ነው? ቤተሰብ ሁሉ ደህና ነው። እግዚአብሔር ይመስገን። ዮሴፍ እኮ አሁን ሄደህ አላገኛችሁም? አልተገናኛችሁም እንዴ? አሁን ቤት ሄዳለች ብየው እኮ እየሮጠ ነው የሄደው እሱ እራሱ በዛ ታክሲ ውስጥ ገብቶ ነው

እንኳን እሱ እንዳለበት ታወቀ እንጂ የሰውየው አይቸግረንም። አንተ ግን ለምን መጣ? ቶሎ ወደ ቤትና ላች ማ እኔ እንዴ! ለተስፉ እንደዛ ብለሽ አይደለም እንደ መልዕክት ያስቀመጥሽው? ታዲያ አንተ ና አልኩ እንዴ። እኔ እነ እማማ ጋ ሌላ ጊዜ እንሄዳለን። እኔ ቤት ነኝ አልኩ እንጂ ተስፉዛ ቤት እንዳልቆይ የፈለገበት አንድ የተደበቀ ሚስጥር አለ ማለት ነው። ሰማያኛ ቴክኒሻን፣ የልብህን ከሰራህ በኋላ አንድነት የተዘነጋ ገንዘቤን ከፍዬ ለማሰራው መቀለጃ መሆን አለብኝ። አልገባኝም። ምንድን ነው ነገር? ቴሌቪዥን እንድትሰራልኝ ከሰጠው ስንት ጊዜ ሆነ? ባለፈው ብመጣ አንድ የእናቱን ጡት ያልጠገበ አንድ ፌሪ ሲጫወትበት ደረስኩ። አሁን እሄዳለሁ ጭራሹ፣ ምንም ሳይሆን ሆድቃው ቃው ተገለባብቶ ቁጭ ብሏል። ካልቻላችሁ አይሆንም በሉና መልሱልኝ። እሺ በቃ መጥቼ እሰራዋለሁ። በቃ እየጠበቅኩ ነው። መሸሸጉ አያዋጣም። ምን ደማ መጣ? እመጣና እሰራዋለሁ። እ መጣና አሁን እሰራዋለሁ አልኩኝ። አዎ ትመጣና እንደምታደርግ ታደርገዋለን። ደግሞ አንተን ሳታ ሚስትህን ያሳዩኛል። ላናግራ ብጠቃ አንዳች እንዳየ እኮ ነው የፈረጠጠችው። ባታኮ ሆናለ አይ ንግድ እሺ መጥቼ እሰራዋለሁ። እኛውን በሰላም

ጧት ብዙም ሲወጣ ዘቶብኝ ሄዱ። አንዴ የጀመረ ነው። ለአንድና ለመጨረሻ ጊዜ ግዜ ስታታችን እና አንተ ብቻ ገንዘቡን ክፍል እኛ ዛሬውን ምን ጨርሷል። አዎ ዛሬ ማታ እናድርግ። አዎ በቃ ጨርሱልኝ፣ ሌላ ጊዜ እክሳችኋለሁ።